አመሰግናለሁ ክቡር ጠቅላይ ሚኒስትር ከጊዜ አኳያ ሁሉም ላይ ማለት ቢቻልም ይህን አካባቢ በተወሰነ ደረጃ እንደሚያውቅ ሰው መጀመሪያ እዚህ አካባቢ ያሉ ጸጋዎችን አውቆ ለይቶ ወደ ስራ ለመግባት ዝግጅት በሚደረግበት ጊዜ የመምጣት እድል ነበረኝና በወቅቱ ትንሽ ስለ ጨበራ ትኩረት አድርጌ ባነሳ በጨበራ ውስጥ የማያቸውና የምገነዘባቸውን ነገሮችም ባነሳ ደስ ይለኛል። የመጀመሪያው አይ ቲንክ መሪነት ያለንን አውቀን ጸጋችንን ለይተን እዛ ላይ ካፒታላይዝ ማድረግን የሚጠይቅ ነው። የጨበራ ጩጩራ ፓርክ ለበርካታ አመታት የኖረ ነው። ማህበረሰቡም እዚሁ አካባቢ ያለ ነው። በጣም ተፈጥሮ ያደለው አካባቢ ነው። ይሄ ተፈጥሮ ያደለው አካባቢ ወደ ሀብትነት መቀየር የቻለ አልነበረም። መሰረተ ልማቱም እዚህ ግባ የሚባል አልነበረም። ና ይሄንን ሀብት ለማልማት ክቡር ጠቅላይ ሚኒስትር የመጀመሪያዎቹ የለውጥ አመታት የቅድሚያ ቅድሚያ ካገኙ ፕሮጀክቶች ውስጥ አንዱ ነው የነበረውና ይህን አልምቶ አካባቢውንም በተሻለ የመሰረተ ልማት አስተሳስሮ ለዜጎች የስራ እድል ፈጥሮ በዘላቂነትም ሀብት ሆኖ እንዲቀጥል አካባቢውን ማድረግ ተችሏል። ለእኔ ትርጉም የሚሰጠኝ የአካባቢው ጸጋ ህዝቡንም ከሌላኛው የሀገራችን ክልል ህዝቦች ጋር የማስተሳሰር እድልም ፈጥሯል። ሶ ፕሮጀክቱ ፕሮጀክት ብቻ ሳይሆን ጥሩ ድልድይ፣ አስተሳሰሪ ገመድ ሆኖም አገልግሏል። ዛሬ ላይ በአካል የመጣም ያልመጣም ስለ እነዚህ አካባቢዎች ስለ እነዚህ የቱሪስት መዳረሻዎችና ስለ አካባቢው ተፈጥሮ በመረጃ ደረጃ በርከት ያሉ ዜጎች እንዲገነዘቡ ሆኗል ማለት ነው እና ይሄ ትልቅ ኦፖርቹኒቲ ነው ብዬ ነው የምወስደው። በሌላ መንገድ ወጣቶችን የማነጋገር እድሉ ገጥሞኝ ነበር። ትምህርት ጨርሰን ሶስት አመት አራት አመት የስራ እድል አላገኘንም ነበር፣ ነገር ግን ይሄ ፕሮጀክት ከመጣ በኋላ ስልጠና ወስደን ስራ የማግኘት እድል ፈጥሮልናል የሚሉ ወጣቶችን አይቻለሁ። በሚሰጡ አገልግሎቶች ውስጥ የአካባቢውን ማህበረሰብ ባህላዊ ምግቦችን ጨምሮ አጠቃላይ ሴቶቹን ከቤቱ ከአርክቴክቸሩ ጀምሮ እንግዲህ የዝሆን ዳና ሎጅ ነው የሚለው፣ ከዚያ ጋር የተያዙ የዲዛይን ወይም ጥበብን ያየንበት ነው እና ይሄ ትርጉም አለው። ማህበረሰቡ በደንብ ከፕሮጀክቱ ጋር የተሳሰረ ተጠቃሚነት እንዲኖረው ተደርጎ ነው እየተሰራ ያለው። በትልቁ ወስደን ካየን ቱሪዝም ብዙም የሀብት ምንጭ ሆኖ ሲሰራበት አልቆየም። እሶ እንደ ሀገር ቱሪዝም ላይ ብቻ ሳይሆን ቱሪዝም አንድ ትልቅ ጸጋ ሆኖ በርካታ ጸጋዎቻችንን ለማልማት የሚያስችል እድል የፈጠረ አካባቢውንም ይዞ እየወጣ ያለ ነው። ፓርኩ በጣም ትልቅ ፓርክ ነው። ሶ የወደፊት ፊውቸር ፕሮስፔክቱ በእኔ በእኔ መረዳት ትልቅ እድል ይዞ እየመጣ ያለ በርከት ያሉ የትራንስፖርት አማራጮችንም ተጠቅሞ በቀላሉ የሀገር ውስጥም የውጭ ቱሪስቶችም ቦታው ላይ መጥቶ መገልገል ሲችሉ ተመልሶ የአካባቢውን አቅም የማውጣትም ማህበረሰቡን ተጠቃሚ የማድረግም እንደ ሀገር የኢትዮጵያን ገጽታ በመገንባት ረገድም ትልቅ ትርጉም አለው። ካለንበት ቦታ ጋር ደግሞ ያለው ዝምድና ሌላ ከፍታ የሚጨምርለት ስለሆነ በዚህ ውስጥ ሁሉ ደመረሽ ምንድን ነው ያየሽው ከተባለ የመሪነት ጥበብ ሌላ ጋር ተሻግሮ መሄድ ሳያስፈልግ ክቡር ጠቅላይ ሚኒስትር እነዚህ ፕሮጀክቶች ላይ እየሰጡት ያለው አመራር መጀመሪያ ራሳችን ጋር የኢትዮጵያ ማህፀን ውስጥ ያሉ ሀብቶችን ፈልቅቆ አውጥቶ ለኢትዮጵያና ለኢትዮጵያውያን መልሶ ጥቅም ላይ ማዋል ካለን የመጀመር ያለንን እምቅ አቅም የማውጣት የመግለጥ፣ የመሪነት ጥበብ ትልቁን ድርሻ ይወስዳል ብዬ ነው ማስበው። በተደጋጋሚ የዚህ እድል ተቋዳሽ የመሆን እድል ስላገኘሁም ድለኛ ነኝ። እጅግ አድርጌ ማመስገን እፈልጋለሁ። አመሰግናለሁ።